ወደ ቤቴ ልመለስ ነው፣ እናቴ። ወደ ቤቴ ማለት ወደኛ ወደ ቤቴ አይደለም። እዛ የስድስት ወር የቤት ኪራይ ከፍዬ አይመጣሁት ሲጀመር በባዶ ከፍዬ ቤቱ ባዶ መሆን የለበትም። በቃ እዛ ሄጄ ልኖር ነው። ድጋሚ ልመለስ ነው ወደ መጣሽበት? አዎ። ወሰንሽ? እሱ ልንገራችሁ ብዬ ነው። ና እንዴ! አው አልተመቸሽ እኔ ጋር መሆኑ? አረኔ እንደዛ አልወጣኝም እዛ በቃ ማለት ያው ስድስት ወር ሙሉ የስድስት ወር ብር ከፍዬ እዚህ ስቆይ ይደብረኛል። ለምን ብትይ በነፃ ቤቱን ባዶ ለምትቸው እንትላለ ሄጅ መኖር የለብኝም። ምኑን ያልተመቸሽ እኔ ወድስቲ ግልጽ አርገሽ ንገሪኝ፣ እና ያልተመቸሽ ነገር ማስተካከል ያለብኝን አስተካክላለሁ። ያልተመቸሽ ነገር ከቤት ያለው ነገር ነው ወይ፣ በሰማይ ላይ ወይ በምድር ላይ ያለው አየር ነው ያልተመቸሽ? እኔ ሩታዬ ወደ ቤቷ ልትመለስ ነው እንግዲህ። ነገሩም አልገባኝም። የሩታ አስደስታቸዋለች ቤተሰቦቿን። ግን ወደ ቤት እመለሳለሁ አሁንም፣ የስድስት ወር በየት ክራይ ከፍዬን የመጣው ዝም ብሎ መቀመጥ የለበትም በማለት ማዘሯ አባትየዋ ደንግጠዋል ማለት ነው። ሩታ ለምን ይህን እንዳሰበች ባላውቅም ፕራንክ ሊሆን ይችላል ብዬ አስቤያለሁ። ግን አልገባኝም። ቤተሰቦች ትናንት ሂዳ ለዛሬ ይህን ማለቷስ ምን አስፈለገ? እናትየዋ ካልተመቼሽ የኔ ልጅ የሰማዩ ነው ወይስ የምድሩ ሲሉ እንግዲህ ጥያቄ ሆኖባቸዋል። እኔም በጣም ነው የደነገጥኩት። አሰላሙ አሌይኩም ወራህመትላ ወበረካቱ። ውድና የተከበራችሁ የክሩ የግሬሲ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ የላችሁ። ሀገራችን ሰላም፣ ፍቅር ያደርግልን። ኢትዮጵያ ለዘላለም ትኖር። እንደተለመደው ሻር፣ ላይክ እያረጉ ቤተሰብ የሆኑ እውነት ለመናገር ታመጣለች በደስታ ግን፣ ወደ ቤቴ መመለስ አለብኝ። የቤት ክራይ አልከፈልኩም ከፍ እያለሁ ለስድስት ወር ብቻውን መቀመጥ አይችልም፣ ዘግቸው በጣም ለምን ብዬ በማለት እንግዲህ እናትየዋን ፕራንክ እያደረገቻቸው ነው ወይስ ምን አስባ ነው? እኔ እዚ ላይ ግራ ነው የገባኝ። እስቲ ቤተሰቦች እናንተ እስቲ ንገሩኝ። እውነት በጣም ነው የደነገጥኩት። እንዴ ሩታ የሄደች እኮ ገና አንድ ቀኗ ነው። ሲቀጥል ደግሞ ይህንስ ማለት ምን አስፈልጋት? ለምንስ እናትየዋን አስደነገጠቻቸው? የአባትየዋን ነጋገር ራሱ በጣም ነው ልብ የሚሰብረው። እኛ መጣሽልን ብለን የመጨረሻ ልጄ ሁሌም ጥሩ ሁሌም ቸር የምታስቢ ጥሩ ነገር የምታስቢ ልጄነሽ ግን ይህን በማሰብሽ ልባችን ተሰብሯል በማለት እንግዲህ አባትየው እናትየዋም ልባቸው ተሰብሯል ማለት ነው። ሩታ ከሄደች በሁለት ቀኗ ይህን ሀሳብ መስጠቷ እራሱ እኔ ግራን የገባኝ ለመሰላችሁ ልትወልድ ነው የሄደችው። ግን ያልተመቻት ነገር ምን ይመስላችኋል? ሲቀጥል ከዚህ ያለው ነው ያልተመቸሽ ወይስ ቤቴ ነው ያልተመችሽ? ቤታችን ነው ያልተመችሽ ወይስ እዛ ያለው ነው ያልተመቸሽ? የሰማዩ ነው የምድሩ ነው ሲሉ እንግዲህ የሩትዬ እናት እድሜ እና ጤና ለእናት ለአባቷ እውነታውን እየተናገሩ ይገኛሉ። እውነት ለመናገር አባትየው ደስ የሚሉ እናትየዋም፣ በእናት በአባት መመረቅ የእናት ምርቃን ጥሩ ነው። የሩታዬ እናት አብርሃምንም መረቀችው። ወልድ ሳሚ፣ ወልዳችሁ ሳሙ፣ ኑሯችሁ ይመር፣ ኑሯችሁ ጮማ ይሁን እየተባሉ እንግዲህ ተመርቀዋል። እኛ በጣም ነው የተደሰት ነው። ሆኖም ግን አሁን እያሉ ያለ እያለች ሩታ ልብሴን ሁሉ ይዣለሁ ወደ ነበርሁበት መመለስ ነኝ ማለቷ፣ ግን ሁሉም እግረ ይገባ ለምን ይመስላችኋል? አዎ ራንክ ሊሆን ሰርፕራይዝ ልታደርጋቸው ሊሆን ይችላል ብዬ ተስፋለኝ። እንግዲህ ውዶቼ ዛሬ ሩታ ከእንግዲህ በኋላ ጥሩ ጥሩ ነገር እየሰራሁ ከእህቶቼ ጋርም እመጣለሁ፣ ከጓደኞቼ ጋር ብላ እንግዲህ ወንድም ወንድሞቿ ሁሉ አብረዋት ይመጣሉ ብዬ ተስፋለኝ። ግን አንድ ነገር የተናገረችው ምንድን ነው? ወደ ነበርኩበት መምጣት አለብኝ፣ ስድስት ወር ቤት ክራይ ከፍዬ ነው የሄድኩኝ ስትል እናትየዋ ምን ብለዋል? ቤተሰብ ይበልጣል የስድስት ወር ቤት ኪራይ ተዘግቶ ይጨርስ፣ ምን ችግር አለው? ቤተሰብ፣ ባል፣ ወንድም፣ ዘመድ የትናንትናውን ሳቅና ጨዋታ እንኳን አያክልም ብለው እንግዲህ ሲሏት፣ አይ እኔ ደስ አላለኝም፣ ወደ ቤቴ መመለስ ፈልጋለሁ። እንዲህ የውሃ መንገድ ነው እንዴት? ቡታጅራ ቡታጅራና እና አዲስ አበባ የስንት ሰዓት መንገድ ነው? እኔ እግራኔ የገባኝ ከምር እና ሩታ፣ ሄዳ አስደስታቸው፣ ደስ ያለ ነገር ሰጣቸው። ለቤተሰቦቿ የቻለችውን ነገር እያደረገች እያለ አቋርጣ ሄዳለሁ ስትል ግን ልባቸው ተሰበረ ማለት ነው። እውነት ያሳዝናል። አንዳንዴ ምን አለ መሰላችሁ፣ ይሆናል ብላችሁ የምታደርጉት ነገር አለ። ከዛ መጨረሻ ላይ ደግሞ የምታበላሹት ነገር አለና እንግዲህ ሩታ የሆነ ነገር አስባ ሊሆን ይችላል እንጂ ልትመለስ ብላ አይመስለኝም። እንዳያችሁ ሄረሜላ ገብታለች ቤቱ ከቤቷ ግን ቢሆንም ሩታ ከበፊትም ከቤቷ እንደወጣች ናት። ከቤቷ ስለወጣች አሁን ይሄን ሄረሜላ ገባች ሲባል ልቧ ቢቆምም መውለጃው እየደረሰ እና እንዴት ተመልሼ ወደ ነበርኩበት ሄዳለሁ ስትል ማን አላት ከጎን ነው አስልን ህዝቡ ሲያለቅስ የነበር ለሩታ ቤተሰቦች መሄድ አለብሽ እያለ ስንጮህ የነበረ የሚያርስሽ የለም። ምጥመጣው ቢል ጎንሽ ሚሆን ሰው የለም። ዛሬ ወንድ ልጅ ምን ምን ያደርጋል? ሴት ልጅ ናት፣ ምናት እናት ናት ምታጣፍር ቤተሰቦች ይሄዳሉ እያለች ራሷ ስንት ነው ስትል ነበር? ሁለት ቀን ሳታድር እኔ መመለስ አለብኝ። ይሄ እኔ አይመስለኝም፣ ወላሂ በጣም ነው። እግር ይገባን ማለት ነው እንግዲህ። ሩታ ወደ ቤተሰቦቿ የሄደች በሁለት ቀኗ መመለስ አለብኝ ስትል፣ እናትየዋ ደግሞ ከኛ ያልተመቸሽ ነገር ካለ እኔ እናትሽ እግሬ ጉድጓድ ሳይገባ እየተንኳተትኩ ቢሆን አርስሻለሁ የሚጎልሽ ነገር የለም ልጄ። ቤተሰብ ነው ቤተሰብ ቤተሰብ ነው። ያን ሁሉ ልፋትሽን ያን ሁሉ ምሰትሽን አውቃለሁ ግን ቢሆንም ተረጋጊ ለሁሉም ይበልጣል ብለው ሲሏት እኔ ልቤ ቁሟል። የስድስት ወር ቤት ክራይ ተዘግቶ አይከፈለ ብላለች። ይሄን ሳታውቅ ነው እንዴ ወደ ወታጅራ ሄደች? ለምን ከፈለች? እንደዚህ መሆኑን አላወቅኩም ነበረ እንዴ ብላለች እንግዲህ፣ ልባቸው ተሰብሯል። ያው በስተመጨረሻ አስደሳቻቸው አባትየው ሁሌም ስመኘው የነበረው ልብስ ነው ያለበሽኝ ተብላ እንግዲህ በጣም በደስታ በሳቅ በምርቃን ተቀብላለች። ምርቃኗን ሁላችንም ተቀብለናል ማለት ነው። እኛንም የሩትዬ እናት አባትየው እድሜና ጤና መርቀ መርቀውናል ማለት ነው። መርቅ የደስታቸውን ሳይጨርሱ ግን ይሄን አምጣ ስደፋባቸው እኔ ደነገጥኩኝና ቤተሰብ እኔ አልገባኝም። እስኪ እዚህ ላይ ኦንላይን ያላችሁ በሙሉ አስረዱኝ፣ ከምር እንዴት እንደዚህ ልትል ትችላለች? ልትወልድ በጣት የሚቆጠሩ ቀን ነው የቆይ የቀራት ሩታ እየተባለች እንዴት ነው? ያን ሁሉ ብር ደፍቼ ነው የመጣሁት ልብሴንም ይዣለሁ እያለች ምትሉ እንዴት ነው? ሲቀጥል ደግሞ እንዴት ሙላቴ የለችም፣ ሚላቴም የለችም፣ ብዙ እህቶች አሉኝ፣ እነሱ ናቸው ያረሱኝ እያለች ስትላል ነበር እና የታሉ? ዛሬ ስትሄድ የታሉ? መቼ ወጡ? ገና መቼስ ቀረጠች? መቼ ሳምንት ስተቀመጠች? እና እዚህ ላይ ግራ ገባኝ እላችኋለሁ። እናንተስ ምን ይመስላችኋል? ወይስ እንደኔ እግራ የገባው የለም ወይስ ፕራንክ ነው፣ ፕራንክ ልታደርጋቸው ሊሆን ይችላል። ከምር እንጂ ሳይታሰብ እንደዚህ ያለ እመለሳለሁ ብላ በሁለት ቀን የምትል አይመስለኝም። እንግዲህ ከሌሊቱ እንኳን ሁለት ሰዓት ብቻ ነው የተኙ፣ ሲያወሩ አድረው ማለት ነው። እንግዲህ በሶስት አመት በአራት አመት በተገናኙ እውነት ነው እኮ ጨዋታው፣ ሳቁ፣ የደስታ ለቅሶ፣ የደስታ እንባ፣ አይ አያልቅም እንግዲህ ስደተኛ ማለት ናት። ሶስት አራት ዓመት ከአዲስ አበባ ቡታጅራን የላየች። ስለዚህ እዛ ሁሉ አልፎ ግን ለምን እመለሳለሁ አለች? እንግዲህ ውዶቼ እንደወደዳችሁ ተስፋ አድርጋለሁ። ሩታ ታመጣለች፣ ዙሬ እመለሳለሁ ብላለች። ይህ ነገር እኛም አልገባንም። ቤተሰቦች፣ ፕራንክ ከሆነ ጥሩ ነው። እንወዳችኋለን። አሰላሙ አሌይኩም ወረህመቱላ ወበረካቱ። ሼር ላይክ እያረጉ ቤተሰብ ይሁን።